ሰላም አሌይኩም ረህማቱላህ ወበረካቱ። ውድ ቤተሰቦች የደና ናቸው ወይ? እኔ ጋር አልሐምድልላ አይላችኋለ። ወይም እናንተም ጋር አላበያላችሁበት ሰላም እና እዝነት ያብዛላችሁ። እና ስለምታበረታትወ ላይክ፣ እና ሼር፣ ሰብስክራይብ እያደረጋችሁ ስለሆነ እጅግ በጣም አድርግ ያመሰግናለውም። እናንተም በርቱ። አሁንም አብሮነታችሁ አይላየኝ ይላችኋለውም እንግዲህ እዚህ ጋ ምንድን ነው ያዘጋጀውት? ይሄኛው ካሮት እንዳይመስላችሁ እርጥቡ እንትን ነው፣ ምንድን ነው እርድ ነው ማለት ነው። እርጥቡ ፍሬሹ ማለት ነው። እና ጅንጅብል አለኝ እዛ ጋር ሻይ ቅጠል ነው ያኛው ደግሞ ዛአተር ሄል፣ ቁሩንፎት ነው ማለት ነው። በዚህ ምን እንሰራለን? ቻይ ሀሊብ እንሰራለን ማለት ነው። እና አሁን ውሃ ጥጃ አለው፣ ውሃው ፈልቷል። እጨምረዋለውኝ ማለት ነው ከዛ ጨምራለሁ እዚ ጋ አንድ ስኒ ስኳር አለኝ። እሱንም ጨምረዋለሁ ማለት ነው። ከዛ እሱ በደንብ ከተንተከተከ በኋላ እንትን በኋላ ሀሊቡን ጨምራለሁ ማለት ነው። አሁን ኬክ እንሰራለን። ከዛ እዚ ጋ እንደምታዩት ሶስቱ እንቁላል አለኝ። እዚ ጋ ዘይት አለኝ አንድ ስኒ እዚህ ጋር ቫኒላ ነው ማለት ነው። ከዛን ሱካር ማለት ነው። ከዛ እንቁላሉ ቆላል እንጨመራለሁ ሱካር ቫኒላ ከዛን ዘይቱን በኋላ ነው ምጨምረው፣ አሁን ጨምረው። በዚህ መልኩ ጅንጅብልም ሁሉም በስሎ በደንብ ተንተክትኮልኛል። ስለዚህ አሁን ሀሊብ ጨምራለሁ ማለት ነው። እሱ ያው በደንብ ተከተካል ማለት ነው። ከዛም በዚህ መልኩ እንቁላሉን፣ ዘይቱን፣ ቫኒላ እና ሱካሩን ሁሉንም አንድ ላይ እንደዚህ በማሽን መትቸዋለን። ከዛም እዚህ ጋር ፓውደር እና ዱቄቱን አንድ ላይ በወንፊት ነፍቼ አዘጋጅቸዋለሁ ማለት ነው። ስለዚህ ይሄንን ዱቄቱን ትንሽ ትንሽ እያደረገን በማሽን መተዋለን ማለት ነው። ከዛ እዚ ጋ እንትን አለኝ ምንድነው ይሄ ስሙ። ብቻ ያም ሆነ ይሄም ትንሽ ለከረር እንትን እንጠቀማለን ማለት ነው። ከዛን አሁን ጨርሰናል። ይሄን ስሙ ከዛን እንደዚህ አድርገን አስተካከልን። አሁን ኦቨን ውስጥ እንከተዋለን፣ ሲበስ ልንገናኛለን ማለት ነው። እንግዲህ በመጨረሻ እንደዚህ ደርሷል ማለት ነው። ኬካችንም እንግዲህ በዚህ መልኩ ጨርስን ማለት ነው። ኬካችንን እና ይደርሰናል። ሻዩ በዚህ መልኩ ማለት ነው። ያችሁ እና ስለነበረን ቆይታ እናመሰግናለን። አብራችሁን ስለነበራችሁ ሰላማችሁ ይብዛ።